በአፋር ክልል ሰመራ ከተማ ከህዳር ስድስት እስከ አስር ሲካሄድ የቆየው የኢትዮጵያ ከተሞች ፎረም በዛሬው ዕለት ማጠቃለያ መርሃ ግብር ተካሂዷል። በመርሃ ግብሩ ላይ የኢፌድሪ ምክትል ጠቅላይ ሚኒስቴር ተመስገን ጥሩነህ ተገኝተው በቀጣይ በከተማና መሠረተ ልማት ዘርፍ ላይ በትኩረት ሊሰሩ በሚገባው ጉዳዮች ላይ መልዕክት አስተላልፏል። አስረኛውን የከተሞች ፎረም ስናጠናቀቅ በከተሞች እያጋጠመን ያለውን የመኖሪያ ቤት እጥረት ማቃለል ነው። ይህንን ችግር ለማቃለል የሚያስችሉና የተለያዩ አማራጮችን የያዙ ፕሮግራሞችን ነድፈን በሁሉም ከተሞቻችን የተለያዩ የቤት ፕሮግራሞች እየተከናወኑ ይገኛሉ። በየአካባቢያችን የሚገኙ ሃይማኖታዊ፣ ባህላዊ፣ ታሪካዊ እና ተፈጥሯዊ ሀብቶቻችንን በአነስተኛ ወጪ የህዝብን አቅምና እውቀት በማዋሃድ የየአካባቢዎቻችንን ቁሳቁሶች በመጠቀም ወደ ቱሪዝም ሀብትነት መቀየርና ኢኮኖሚያችንን ማሳደግ ነው። መንግስት ከተሞች የብልጽግና ማሳያና የብዝሃ ዘርፍ ማዕከል እንዲሆኑ በትኩረት እየሰራ እንደሚገኝ ምክትል ጠቅላይ ሚኒስትሩ ተናግሯል። የመደመር መንግስት ከተሞችን የሚመለከተው በብልጽግና ማሳያነታቸው፣ በከተሞች የምናካሄደው ፖለቲካዊ፣ ማህበራዊና ኢኮኖሚያዊ የብልጽግና ስራ ወደ አነስተኛ መንደሮችና ወደ ገጠር አካባቢዎች ለማስፋፋት እንዲችል እንደ ሰርቶ ማሳያ ያገለግላሉ። በሌላ በኩል ደግሞ እነርሱ ራሳቸው የብልጽግና ማዕከላት በመሆን የብዝሀ ዘርፍ ኢንዱስትሪ ማበቢያ ቦታዎች ይደረጋሉ። የአፋር ክልል ርዕሰ መስተዳድር አውል አርባ ፎረሙ የከተሞች የእርስ በርስ ግንኙነትን የሚያጠናክርና ውብና ጽሉ እንዲሆኑ የተደላደለ ተሞክሮ የተገኘበት ነው ሲሉ ገለጹም። ይህ ፎረሙ ለተሳታፊ ከተሞች አንዱ ከሌላው የተሻለ እኒ የተወሰደበት ከተሞቻችን ጽዱና ውብ በማድረግ በአገልግሎት አሰጣጥ የተሻሉና ለሀገራችን ብልጽግናና ማንሰራራት ምቹ መደላድል የፈጠረና መልካም የሆኑ አሻራዎችን ጥሎ ያለፈና የተሳካ ፎረም እንደነበረ እየገለጽ በከተማችን በነበራቸው ቆይታ ላሳያችሁን ፍቅርና ክብር በድጋሚ በክልሉ መንግስትና በአፋር ሕዝብ ስም እያመሰጋ የከተማና መሰረተ ልማት ሚኒስቴር ሚኒስትር ጫልቱ ሳኒ የከተሞች እድገት ከወቅቱ ጋር እኩል ለማስኬድ በፈጠራና በፍጥነት በመስራት አመርቂ ለውጦችን ማስመዝገብ መቻሉን ገልጸዋል። ከተሞች ይፈጠራሉ፣ በዘመን ያድጋሉ፣ እንዲሁም ደግሞ ተገቢውን አመራርነት ከተሞች ይፈልጋሉ። እኛም እንደ ትውልድ የሂደቱ አካል በመሆናችን ከለውጡ ጋር በኩል መሪነት ለመጓዝ በትኩረት በመፍጠርና በመፍጠን በተቀናጀ የፖሊሲ ዓላማና ግብ አስቀምጠን ስንሰራ ቆይተናል። አብነት የሚሆኑ ስራዎችንም እያስመዘገብን እንገኛለን። በፎረሙ ራሳቸውን በማስተዋወቅ ጥሩ ተሳትፎ ላደረጉ ከተሞች ሽልማት የተበረከተላቸው ሲሆን የ11ኛው የከተሞች ፎረም እንድታዘጋጅ የቤንሻንጉል ኩሙዝ ክልል ዋና ከተማ አሶሳ ተመርጣለች።